ሰላም እንግዲህ በተደጋጋሚ ሀናን እንግዲህ ማግኘት እፈልጋለሁ አንተነህን እያሌ ስትላት፣ እንግዲህ ውጭና አገኙና ነገሮችን ቁጭ ብላችሁ ተነጋገሩ እያሌ ትላታለች። የሀና እናት ደግሞ ወይዘሮ ሚላት ሀናን እባክሽ ልጄ ራስሽን ጠብቂ፣ ይሄ መስሪያ ቤቴ ላይ የመጣውም ሰውዬ አይተሸዋል፣ ባለፈው አይቼዋለሁኝ ትዬ፣ እሱ በተደጋጋሚ አንቺን ስልክ እየጠየቀ ስለሆነ እሱ በጣም መጥፎ ሰው ነው። በመስሪያ ቤት ያሉ ሰዎችን ሁሉን አዳርሷቸዋል። ምን እያደረጋቸው ምን እናደረጋቸው ብላ ስጠይቀታ፣ አያንቺ ሁሉን ነገር አታውቂ፣ ምን ብዬ ልንገርሽ፣ እየተኛቸው ልበልሽ አሏት። ውይ፣ በስመ አብ ብላ ራሷን እንትና አለች። እና ለማንኛውም ከየት ያገኘኛል ረሱ፣ ማያገኝበት ቦታ የለውም። ሀና የራስሽን ጠብቂ ይሏታል። ሆኖም ግን በዚህ አጋጣሚ ደግሞ ሰላም እንደ አዲስ ያን ነገር ሁሉ አድርጓት እንኳ ዛሬ ከአንተነህ ፍቅር አለኝ እያለች ትላት አለች። እሷም ደግሞ አንተነህ መሆኑን ሀናየን አታውቅም። ስለዚህ ሂጂ እና ወተሽ አነጋግሬው እያለቻት ነው። እንደው ጆሮ ደግሞ አሴ ደግሞ የሀናን አባት ለማሳከም አባቱ ጋር ዛሬ የንጀራ አባቱ ጋር ግብ ግብ ገጥሞ ነበር። ሆኖም ግን ከዚህ በኋላ ስለ ገንዘብ እንዳጠይቀኝ ስለው እኔ እኮ የአንተን ገንዘብ አይደለም የጠየቅኩ የቤተሰቦችን ነው አሉ የቤተሰቦችን ገንዘብ ማውቀው ነገር የለኝ። ለመሆኑ ስንት ፈልገህ ነው ሲል ጠየቀው። አራት መቶ ሺህ ብር ሲለኝ አራት መቶ ብር እኮ መስሎኝ ነው እንዴ ገንዘብ አስፈልጎኛ ሲለ ሁሉም ሰው እኮ ገንዘብን ይፈልጋል። ሁለተኛ እንደዚህ አይነት ጥያቄ የምትጠይቀኝ ከሆነ ጉሮሮህን አንቄ ነው ሲጠማረ ሲል ያሰናብተዋል። በጣም ያሳዝናል። በዚህ መካከል ላይ ደግሞ የጆሮ እህት መጥታለች። የጆሮ እህት ለብዙ ዓመታት ከተወለደች ጀምሮ ስሙን እንጂ መዝገቡ መሆኑን እሱነቱን አታውቀውም። እሷም እንደዚሁ እናቷ የሟች ናት፣ በእንጀራ አባቷ እያደገች ነው። በእንጀራ አባቷ ግን ብዙ ሰዎች ርቀዋት ሊቀርቧት ያልቻሉት ናት። ዛሬ ግን እሱን አግኝታ የምትነግረው ሚስጥር አለ። ሰላም ውድ የቻናሌ ተከታታዮች እንደምናላችሁ፣ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይል እያረጋችሁ አበረታቱኝ። ሁልጊዜም የምታበረታቱ ሰብስክራይ፣ ላይክ፣ ሼር የምታደርጉኝ ከልባ አመሰግናለሁ። ቀጣይ ክፍል ኖላዊን ይዘንላችሁ መተናል። እንግዲህ ሰላም እንደዛ እንኳ ካደረጋት በኋላ ዛሬ አንተነህን ወደ ቢሮ እየቀጠረች ማገኘት ጀምራለች። ሲያገኛትም እንግዲህ ሰላምታውን ከተለዋወጠ በኋላ ማውራህ ነገር አለኝ ጠብቀኝ ስትለው አይ ከመስሪያ ፍሬዎች እኮ ነው የወጣሁት እና እባክሽ ቶሎ ፊት አሁንም ይቅርታ የጠየቀኛ ስላለፈው ነገር ብላ ነበር። ሆኖም ግን ምንም አይነት ይቅርታ የጠየቃት ነገር የለም። እኔ ኳን ከቢሮ አቋርጬ ነው የመጣሁት፣ እናትሽ ከሰሙ ችግር ነው ሲል ነበር ጥሯ ትሄደው። ከዛም እንግዲህ ተመልሳ እቤት ስትሄድ እናቷን ታገኛታለች። ሀና ሴታለች ብላ ስጠይቅ ሀና ሄዳለች በጊዜ ስራ ስለጨረሰች ወደ ቤት ሂጅ ብያታለሁ አለቻት። አይ ስለፈለግኳት ነበር ላናግራት ብላለች። ተደጋጋሚ ስልክ ስትደውልላት ሀና ላነግሳችላትም ለምንድን ነው ሀና በማግስቱ ስትጠይቃት፣ አይ አባ ቆየ ካጠገቤ ስለሆነ እኔ ግልጽ ሁኜ እንደፈለግኩ ለአዋራሽ ስለማልፈልግ ነው ያላነሳሁልሽ፣ ሰላምዬ ይቅርታ። ለመሆኑ ሰውዬውን አግኝተሽው ምን አደረግ ምን አለሽ? እኔም ማሳገኘው ይቅርታ ይጠይቀኛል ብዬ ነበር ስላለፈው ነገር፣ በፍጹም ግን ይቅርታ አልጠየቀኝም። ምናልባት ማርገዝሽን አያውቅ ይሆናል ስትላት በፊቱ ትዛላት። አንድ ቀን ቀጥራው ነበር ቀጥራው እንግዲህ ስለ ስለሚወዳ ስለ ፍቅር ስለሁሉ ነገር ካወራት በኋላ እኔ እኮ ነፍሰ ጡር ነኝ አርግዤ ላለሁ ስትለው ምን ምን ሰላም እየቀ ያደርሽ መሆን አለበት። በፍጹም ምንድን ያደረገሽው ልጅ ነው። አሁን ከሆድሽ ውስጥ ልጅ አለው ማለት ነው እያለ ያላትን ነገር ሁሉ ታስታውሳለች። እኔ ዛሬ ልጅ የማሳድግበት ነገር የለኝም፣ እንዲሁም ገና ፍቅርን የማፍቀር እድሌም ገና ነው፣ ይህን ነገር የማውቀው ጉዳይ የለኝም ብሎ የሄዳባትን ጊዜ አስታወሰች እና አሁንም ታዲያ እንደዚህ እያደረጋት ድጋሚ ደግሞ ከሱ መሄዷ በጣም ይገርማል። እና ምንድን ነው ከሱ እኮ አንድ ደስ የሚል ነገር አለው። ምንድን ነው ጥያቄዎችን ጀምሮ ሳይጨርስ የሚተዋቸው ነገሮች እያጓጉኝ ይወደዋሉ አለቻት። ወይ ጉድ፣ እኔ እኮ ይሄን ነገር ሁሉ አላቅም ስትል ትነግራታለች። መጨረሻ ደግሞ አሁን እንግዲህ እናቷ ወደ መስሪያ ቤት ድርጅት ሊሄዱ ይነሳሉ። የት ልትሄጂ ነው ማየ? ስትላት ወደ መስሪያ ቤት እስኪ ሊሄድን ስትል ማየ እኔ እስኪ አንቺ ጋር ተነስቻ አብሬ ሊሄድ ስትላት፣ በፍጹም አንቺ አሁን ገና ነሽ አገግሜ መሄድ የለብሽም ብላ ጥላ ትሄዳለች። ወይ ማየ ደግሞ ምን አይነቷ ናት? ምን አለበት ይዛ ብትሄድ አለች። ይዛ ለመሄዱ የፈለገችው አንተ ነህን ከመስሪያ ቤት ለማየት ፈልጋ ነበር። እናትየዋ ግን በፍጹም አትሄጂም ሲሉ ነበር ያስቀሯት። ጆሮ ደግሞ አሁንም አባቱ በተደጋጋሚ እዛ ቦታ አገኘው። አሁንም ቢሆን ተናነቁ። እንዲሁም ሽጉጥ አውጥቶ ሊገለው ሲል ይህች ሰላም ተደብቃ ታያለች። መጀመሪያ ጊዜ ግን አየችውና ሂዳ ቀርባ ቁጭ ብላ ስታናግረው እስኪ ላናግር ፈልጋለሁኝ ምናምን ስትለው፣ እባክሽ ዘወር በይልኝ እኔ ላናግርሽ አልፈልግም እያለ ሲላ፣ እባክህ ጊዜ ስጠኝና አናግረኝ እያለ ብትለምነውም አልፈልግም ብሎ ነበረ ጥሏት የሄደው። በሁለተኛው ዞር ግን ያየችው ከአባቷ ጋር ስለሆነ ይህ ሰው ማን ይሆን በሚል ድጋሚ ትመጣለታለች። ከዛም እንግዲህ አባቱ ጋር የተጣላችበትን ምክንያት ባትነግረውም፣ ማንነቷን አልነገረችው። እኔ ፍቅር እባላለሁ፣ የእንጀራ አባቴ ነው። አንተ ማን ነህ ስትለው የእኔም የእንጀራ አባቴ ነው፣ መዝገቡ ነህ ስትለው፣ እንዴት አወቅሽኝ አላት። እማየ ነግራኝ ነበር ከመሞቷ በፊት፣ እንደውም ስፈልግ ነበረ። እና እናማዬ ደግሞ ብዙ ነገር በድልሃሌ፣ በእሷ የተነሳ አባቴ ብዙ እንደደበደበ ትነግረኛል ታገኛለች እና፣ ካገኘሹ ግን ይቅርታ አድርግልኝ ብላኛለች። ሞታለች። እውነት እንደዚህ የምታስታውሰኝ አይመስለኝም ነበር አላት። በቃ ይቅርታ አድርግላት እና፣ እኔ ብዙ ጊዜ በአባቴ ብዙ ሰዎች አይቀርቡኝም፣ ነዛ ነው። አሁን ደግሞ ሁሉ ሰው ሲቀርበው ይርቀኛል። አንተን ግን ስቀርብህ አሁን ስለቀረብከኝ ደስ ይለኛል። ስለዚህ እስኪ የሆነ ቦታ ቁጭ ብለን እናውራ ትለዋለች። ሻሂ ቡና እያለን የምነግርህ ነገር አለ አለች እና ስትለው አባቴ ጋር ምን ፈልገህ ነው? ገንዘብ በእርግጥ እናቴ ሀብቱ፣ ንብረቱ፣ ቤቱ ያንተ የቤተሰቦች እንደሆነ ትነግረኛለች። ሆኖም ግን አባቴ ጨካኝ ነው፣ ሊገልህ ይችላል። ስለዚህ ስለ ገንዘብ ባትጠይቀው ስለ ቤቱ ስለ ቤት እኮ አይደለም የጠየኩት ስለ ገንዘብ ነው። ስለ ገንዘብም ቢሆን አይሰጥህም። ምን ያውቃለሁ ሆኖም ግን እኔ አንተ እንዳጣህ አልፈልግም ለምን እኔ ቤተሰብ የለኝም ወንድም ስላገኘሁ ደስተኛ ነኝ ደስ ብሎኛል አለችው እሺ ምን ይሻላል ታዲያ ሲላት በቃ እኔ አግባባውና ሁኔታዎችን እኔ ነግረሃለሁ እስከዛ ግን ከእሱ ጋር አትቅረብ እንዳይገልብኝ እኔ ወንድምነትህን አንተ ንፈልገዋለሁ አለችው እሺ አላት ከዛ እስኪ ቀፈኝ አለችው እንዴ ለምን እኔም እኮ ተሰው አቅፎኝ አያቅም አላት እኮ አንተም ታቅፎ አያቅም እኔም ሰው ቤተሰብ አግኝቼ አቅፎኝ አያቅምና አታቅፈኝም አለችው በቃ እሺ አለና አቀፋት። እኔ በጣም ደስተኛ ነኝ፣ አሁን አንተ እንዳጣህ አልፈልግም እና እባክህ ራስህን ጠብቅልኝ ስትል አስጠነቀቀችው። አንተነህ እንግዲህ መጀመሪያ ወደ ሰላም ደውሎ እንዴት ነህ፣ ምንፈልገ ነው ስትለው፣ አንቺን ለማገኘት ፈልጌ ነው። ለምንድን ነው እኔን ልታገኘ የፈለግከው? ብላ ስጠይቀው ስለ ናፈቅሽኝ ነው፣ ናፈቅሽኝ ኮ ሲላት፣ እውነት እየመሰላት ነው እሷ። ለምን አሁንም ናፍቆቱ አለባት። ሁን ያን ሁሉ ነገር አድርጓት እንኳን ልትጠለው አልቻለች። አሁን ሰላም አንተነህ የደወለ እንገናኝ ቢላት በጣም ደስተኛ ናት። በፍጹም ግን እሱ እንገናኝ አለማለቱ አናዷታል። እናቷም ወደ መስሪያ ቤት ስትሄድ እንግዲህ ወደዛ አትሄጂም ግን እኮ ወደ ቤተ ክርስቲያንም ይከዳል ቤተ ክርስቲያንም ቢሆን ሄጂ ብለዋ ስለነበረ አሁን ነጠላዋን ጠላ አድርጋ ቤተ ክርስቲያን ብላ፣ ግን ቤተ ክርስቲያን ሳይሆን አንተ ነህን ቀጥራ ለማገኘት ሄደች። እሱም ሲያያት እንዲህ የድሮዋን ሰላምን አገኘኋት የድሮዋ ተመለሰች እንዴት አላት። እኔም ፈልገች መምጣትች ነዋ በፊት ነበረ እኔም ፈልገሽ ምትመጭ የነበረው ስለዚህ እኔም ፈልገሽ መምጣት ማለት የድሮዋ ሰላም ተመለሰች ማለት ነው ሲል ዘጋኛ ሆኖ ተቀበላት። ወይዘሮ ሚላት ወደ ቤት ይገባሉ። ሰላም ሀና ቁጭ ብላ ነበረ። ሀና የስራ ጨርሰች ነው አሏታው። ከጨረሽ ተደለምናል ሄርሽም አይ እኔ እንዳቀራረብላችሁ ፈልጌ ነበር ስትል ሰላም የለችም ደ ሰላም አለች። ምላሴስ ምላሴም ክላሱ ውስጥ አለ። በቃ ከተዘጋጀ ኮ እኛ ማቀራረብ አንሰንም። ስለዚህ ስከጨረሽ ስራ ሂጂ ወደ ቤተሰቦችች ብላ ስለላከቻት ነው ስትመለስ ሰላም ያላገኘቻት። መቃህና የአንድ ጊዜ ልንገር ሽማቁጭ በይ አሏት። ምንድን ነው እትዬ አለቻቸው። ባለፈው ከመስሪያ ቤት ወረቀት ይዞልኝ የመጣው ሰው ያ የተሸዋል አይደለም? አዎ ባክ፣ ስለአንቺ ደጋግሞ እየጠየቀ ተጠንቀቂ፣ እሱ የማይገባበት የለም ብዙ ሴቶች እንደዛ አድርጓል ብለው ሲነግሯት በፈጣሪ ብላ ነበር ያዘ ለማንኛውም አንቺ እንድትጠነቀቂ ነው እኔ ለአንቺ እንደ ልጅ የፈራልሽ አለው ሲሉ ነበር ወይዘሮ ሚላት ለሀና ይነገሯል። አና የምግቡ ደረሰም እንዴ? አረ ድርሷ ላቀራር ግን ሰላም የትዳ ነው ያለ ወትረዋ ቤተክርስቲያን ብላ ማን ብላ ሀና ደነገጠች። ሰላም ሰላም ቤተ ክርስቲያን? እኔም በጣም ገርሞኛል። አንቺን እኮ እየቀየርሽልኝ ነው። እንደ አንቺ ግን ምን አይነት ጥሩ ሰው ነሽ። የአንቺ እንደሚሆን ወላ፣ አንቺ ከመጣሽ እኔ ሰላም እንደዚህ ትቀየራለች እና መልካም ትሆናለች ብዬ አላሰብኳትም ነበር። አንቺ ግን እሷን ልጄን እንደ አዲስ እየሰጠሽኝ እየቀየርሽልኝ ነው። ምን አይነት ቤተሰቦች ናቸው አንቺን ያሳደጉሽ? ረኔ፣ ምንም በጣም ትዕግስትሽ ሁሉ ነገር በጣም ሁሉም በቃ፣ ምን ብዬ ንግለጽሽ? በጣም ሁሉ ነገር በቃ፣ አሁን ከአንቺ እየተማረች ሰላም እየተመለሰችልኝ እንደሆነ ነው ያየሁት። ፈጣሪ አንቺንም ይባርክሽ አሏት። ከዛ በድጋሚ መጡና ሰላም ቤት የለችም እንደ የለችም የት ሄደች ሲሏት ንፋስ ልቀበል ብላ ወታለች ብላ ተንቀጣቅጣ ተንቀጥቅጣ መለሰችላቸው። ከዛ ሰላም ትመጣለች። ሰላም የት ሄደች ነው ብለው እናት ሲጠይቋት፣ ደግሞ ሱቅ አለች። እንዴ አንቺ ሱቅ ታያለች? እሷ ደግሞ ንፋስ ልውሰድ ብላ እንደዛ ነው ያልኳት። ስለዚህ ወጣ ካልኳ ይቀርብኛ፣ ደግሞ ወደ ሱቅ ሄድኩኝ አለች። እሷ ግን ቀጥራ ሄደችው አንተነህ ጋ ለመገናኘት ነው አንተነህ ጋ ቁጭ ስለሁኔታው እያወራች እስኪ ሽንት ቤት ደርሽ ልምጣ ብላ ስልኳን አስቀምጣ ትሄዳለች። አንተነህ ደግሞ ስልኳን ያነሳና የሀናን ቁጥር ነው የወሰደው። የሀናን ቁጥር ቶሎ ብሎ ሲመዘግብ እጁ ላይ ገና ስልኳን ሳይመልስ ደረሰችበት። እንዴ ምን እያደረክ ነው አለችው። ደግሞ ስልኬን ከምን ነው ቶሎ ያነሳኸው አለችው። አይ እኔማ በመካከል አንችና የተጋጭተን ስለነበረ ሌላ ህይወት ጀምረሽ ከሆነ እንዳልገባብሽ በህይወትሽ ብዬ ነው። ደግሞ ፓተርኑን አልቀየርሹም ያነው ነው። ኧረ እባክህ ትጠረጥረኛለህ ማለት ነው። አዎ ለምን መሰለሽ፣ እኔ ይዘች ከሆነ በኔ ውስጥ ሰው ካለ እኔም ራሴ እንዳልጎዳ አንቺንም እንዳትጎጂ ብዬ ነው ሲላት፣ እንደዛ ነው ያሰብከው አለችው። እሱ ግን የሀናን ቁጥር ነው የወሰደው ማለት ነው እውነቱን ንገረኝ ካልሽን፣ ስህተት እንደሰራሁ ይገባኛል። ስለዚህ ለብዙ ጊዜ ከኔ ርቀት ስለነበረ ምናልባት ከሌላ ሰው ጋር ህይወት ጀምረሽ ይሆናል በሚል ነው ሲል ነው የተንቀጠቀጠ የመለሰላት። በጣም ይገርማል። ስለዚህ ቀጣይ እንግዲህ የሀናን ስልክ ቁጥር ወስዷል። እንግዲህ ደግሞ ሃናን አስጠንቅቀውታል ወይዘሮ ሚላት። እሱስ በምን አይነት መንገድ ይሄድ ይሆን? በጣም የሚገርም የሚያሳዝን ነው። ዞሮስ እንዴት ይሆን ከእህቱ ጋር ያለውን ግንኙነት ይቀጥላል ገንዘብ ለማገኘት የሚሄድበትን መንገድ ወይንስ አባቱ የእንጀራ አባቱ ቀድሞ እሱን አንድ ነገር ያደርገ ይሆን? እንግዲህ በጣም የሚያሳዝን እየሆነ እየሄደ ነው። ፈጣሪ እንግዲህ ይርዳው። ያሳዝናል። እሱም ልጁም ቢሆን ለእሷ ያለው ፍቅር እንግዲህ የፍቅርም እንግዲህ ካገኘችው በኋላ ምናልባት ሌላ ለውጥ ሊያገኙ ሆኖ ወንድምና እህቱ ሁነው ስትከታተሉን ስለነበር ከልብ አመሰግናለሁ። የዛሬውን እንግዲህ በዚህ ተሰናብተናል። ቀጣዩ ምን ይሆናል የሚለውን አብረ እናቀርብላችኋለን። ስለቅ ቶሎ ቶሎ እንዲመጣላችሁ እንግዲህ ኖቲፊኬሽን ሰብስክራይብ እያደረጋችሁ የደሞርኩቷና ትርሱ የምታደርጉኝም ከልብ እንደማመሰግናችሁ ነግሬያለሁኝ። የዛሬው ቪዲዮ እንግዲህ በዚህ ተጠናቋል። ቀጣዩን እናቀርብላችኋለን። ይጠብቁን።